በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚ አብሔር አምላከ አበዊነ ቅዱሳን ለዘ አብጸሐነ እስከ ዛቲ እለት እስከዚች እለት ያደረሰን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደን ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱ እና በመህረቱ ጠብቆ ለዚህች ዕለትና ለዚች ሰዓት ያደረሰን ልዑል አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሆን። አምላክን በድንግልና ጸንሳ በድንግልና የወለደችልን ወላዲታ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላዕክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ዘማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለእመቤታችን ለወላዲታ አምላክ ለድንግል ማርያም ወርኃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የእመቤታችን የወላዲት አምላክ የድንግል ማርያም ፍቅሯ በረከቷ በሁላችን ላይ ይደርብን! እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሀያ አንድ በዚህች ቀን አምላክን የወለደች የቅድስ ድንግል ማርያም የእመቤታችን የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኖር ለዘላለም ዋኔ።

በዚችም ቀን የነቢይ ዩኤል የእረፍቱ መታሰቢያ ሆነ። ይህም የእስራኤልን ልጆች የሚያስተምርና የሚገስጻቸው ነበር። ስለ ክርስቶስም በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው በሐዋርያትና በሰባ ሁለቱ አርዴት በሰላሳ ስድስቱ ቅዱሳት አንስት ላይ የመንፈስ ቅዱስን መውረድ እንዲህ ሲል ተናገረ። ከዚህ በኋላ በስጋዊ በደማዊ ሰው ሁሉ ከመንፈሴ አሳድርበት አለሁ። ሴቶች ልጆቻችሁና ወንዶች ልጆቻችሁ ትንቢትን ይናገራሉ፣ አለቆቻችሁም ሕልምን ያልማሉ አሉ። ጎልማሶቻችሁም ራእይን ያያሉ። ሁለተኛም እንዲህ አለ ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔር አጠገብ ካሉ ከይሁዳ ሀገሮች ሁሉ ምንጩ ከላይ ወደ ታች ይፈሳል። ሙታን በሚነሱ ጊዜ ደግሞ ስለሚሆነው የፍርድ ሰዓት እንዲህ አለ፣ ፀሐይና ጨረቃ ይጨልማሉ፣ የከዋክብትን ብርሃናቸው ይጠፋል። የትንቢቱንም ወራት አድርሶ እግዚአብሔርን አገልግሎ በሰላም በጤና አረፈ ለእግዚአብሔርም ምስጋና ይሁን እኛንም ሁላችንን ኦርቶዶክሳውያንን በነቢዩ ዩኤል ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለም አሜን ሰላም ለከ ነቢየ ምህሮ ነቢየ ምህሮ ወግሳጼ ወልደ ባቱኤል ዩኤል በሊሃ ልሳን እምነ ማሃይፄ ከመ አንተ ትብል ሶበ ሐልቀ ወራ ድንጋጼ በረከት ቆመ በክርስቶስ ዘአልዎ ዑጻጼ እየንተ እየንተ በላ ቅድመ አንበጣ ወፄ። በዚችም ቀን የእመ እመቤታችን ድንግል ማርያም ተአምራትን አድርጋ ደቀ መዝሙር ማትያስን ከእስር ቤት አዳነችው ከእስራት አስፈታችው። እንዲሁም በጸሎቷ ኃይል እኛን ከሰይጣን ማሰሪያ ታድነን ለዘላለሙ አሜን። ሰላም ለች ገነተ ሚያ ወሰሊክ ዘእያይ በስቲ ነፋሰ መርቄ ወደደክ ማእሰረ ጌጋይ ፍትህኒ ወላዲተ ክርስቶስ አምላክ ምነ ሙቃሄ ጽኑህ ሙቃሄ ጽኑዕ ወማእሰር ድሩክ ከመፈታይኪዮዮም ለማጢያስ ላይክ። በዚችም ቀን ክብር ይግባውና ጌታችን ኢየሱስ ከሙታን ያስነሳው የቅዱስ አላዛር ስጋው ከቆጵሮስ አገር የፈለሰበት ሆነ። ከክርስቲያን ነገስታትም አንዱ ስጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ አፈለሰው። ሊያፈልሱቱን በወደዱ ጊዜ በከበረ ድንጋያ ሳጥን ውስጥ ሆኖ በበምድር ሶስት ቀን ውስጥ ተቀብሮ አገኙ። በላዩም እንዲህ የሚል ጽሑፍ ነበር። ይህ በመቃብር ውስጥ አራት ቀን ከኖረ በኋላ ከሙታን ከሙታን ለይቶ ላስነሳው ክብር ይግባውና የጌታችን ኢየሱስ ክርስቶስ ወዳጅ የሆነ የቅዱስ አልአዛር ስጋ ነው። ይህንንም ባዩ ጊዜ ደስ ተሰኝበት ተሸክመውም ወደ ቁስጥንጥንያ ሀገር ወሰዱት። አይናቱም ሁሉ ወጥተው በታላቅ ክብር በመዘመር እና በማመስገን ተቀበሉት። በአማረ ቦታ ማኖሩት። በዚችም ቀን በዓልን አደረጉለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም እብል ለዘአፍ ለሰ ንጉሥ አበ ቁስጥንጥንያ አምነ ቈጥሮስ አመበሳሱን ተረክበ ዘምስለ መጽሐፍ ቅዱስ ዘይቤ ዝንቱ ስጋ ላዛር ቅዱስ አርከ እግዚእነ ኢየሱስ ክርስቶስ በዚችም ቀን ለከበረች ሀገር ኢየሩሳሌም ሊቀጳጳሳት የሆነ ቅዱስ አባት አባ ዮሐንስ እግዚአብሔርን በሚወድ ንጉሥ ሰይፈ አርድ ደግሞ ቆስጠንጢኖስ ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ይህም ቅዱስ ከምስር ሀገር ታላላቆች እግዚአብሔርን አብሔርን የሚፈሩ የክርስቲያኖች አባቶች ልጅ ነው። የዲቁና ማዕረግን ማዕረግን ለመሾም እስከተገባው ድረስ የቤተ ክርስቲያንን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚህም በኋላ በዲቁናው ሹመት አገልግሎቱን ባሳመረ ጊዜ የቅስና ማዕርግ የሚገባ ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርን በመፍራት የተጠመደ ሆኖ ዶዎችንና ችግረኞችን የሚወዳቸው የሚረዳቸው ሆነ። ያን ጊዜ ሐዋርያት የሆነች የጵጵስና ሹመት የምትገባ ሆና በከበረች ሀገር በኢየሩሳሌም በእግዚአብሔር ፈቃድ ሊቀ ጳጳስና ተሾመ። ህዝቡንም በፈሪሃ እግዚአብሔርና በትህትና የሚያሰምራቸው ሆነ። እነርሱም ስለ ቅድስና እጅግ የሚወዱት ሆኑ። መልኩና የአንደበቱ አገላለጽ እንደ እግዚአብሔር መልአክ ያማረ ነበር። በሹመቱም ጥቂት ዘመናት ከኖረ በኋላ ከመንበረ ሲመቱ እስከ አራቀው ድረስ በላዩ ሰይጣን ምክንያትን አመጣ! ይህም እንዲህ ነው። በእስክንድርያ ሊቀ ጳጳሳት በአባ ማርቆ ዘመን በግዛቱ ውስጥ ያሉ ያላመኑ ሰዎች ስለአመጹበት የኢትዮጵያ ንጉሥ ፈጅቷቸው ነበርና፣ ስለዚህ በግዛቱ ውስጥ በሚኖሩ በሚኖሩ ባላመኑት ላይ ክፉ እንዳያደርግ ለኢትዮጵያ ንጉስ መልእክት እንዲልክ ሊቀጳጳሳት አባ ማርቆስን የምስር ንጉስ አዘዘው። አባ ማርቆስም ወደ ኢትዮጵያ ንጉስ ስለሚላኩ ሰዎች ከመኳንንቱ፣ ከኤጲስቆጶሳቱ እና ከሀገር ታላላቆች ሽማግሌዎች ጋር ተማክሮ እሊህን ብሩሃን ከዋክብት የኢየሩሳሌም ሊቀጳጳሳት አባ ዮሐንስን፣ የምስር ኤጲስቆጶስ አባ ሳዊሮስን በዕውቀታቸው በአስተዋይነታቸውና በቅድስናቸው መረጧቸው። ወደ ኢትዮጵያ ንጉሥም ይሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉሥ መምጣታቸውን በሰማ ጊዜ እጅግ ደስ አለው። ሊህንም ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በቅሎችን አስይዞ ላከ በመጡም ጊዜ በታላቅ ደስታ ስለሰላምታ ሰላምታ አቀረበላቸው። ከእርሳቸውም ቡራኬን ተቀበለ፣ ታላቅ ክብርንም አከበራቸው። እነርሱም የሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ ለሊቀ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚህም በኋላ ወደ ሀገረ ስብከታቸውና ወደ ሕዝባቸው መመለስን ባሰቡ ጊዜ ስለ ቅድስናቸው እና ስለ ትምህርታቸው ጣዕም ስለወደዳቸው የተከበረው ንጉሥ መመለስን ከለከላቸው መመለስን ከለከላቸው። በእርሱ ዘንድ እነርሱ እንደ እግዚአብሔር መላእክት ሆነዋልና ፊታቸውም እንደ ፀሐይ ያበራል። ከጥቂት ወራትም በኋላ ከዚህ ዓለም ድካም ሊያሳርፈው እግዚአብሔርን በወደደ ጊዜ በላዩ ደዌ የላከበት በዚያውም ደዌ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አባቶች ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑ ለዘላለማን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰኑ ለጥቅምት

ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም ማራቂ ተኩሉ እምባይ ስውረይ መሃረን ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። የእመቤታችን ፍቅሯ በረከቷ ይደርብን። ምልጃ ጸሎቷ ይጠብቀን። በሰላም ያሳደር አምላክ በሰላም ያውለን። በጸሎታቸው አስቡን ያሉትን ሁሉ እግዚአብሔር አምላክ ሁላችንን በቸርነቱ ያስበን፣ የሁላችንን ፍጻሜ እንዲያሳምርልን አቡነ ዘበሰማያት ንበን።